ጥቂቱ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በዓሉን ስለምን እንደምናክብር መድኃኔ ዓለም ማለት ምን ማለት እንደሆነ ከመመልከታችን አስቀድሞ ልናውቅ የሚገባ ነገር አለ። ይህ ምንድን ነው ካለን፣ ጥቅምት 27 ቀን ቤተ ክርስቲያናችን የመድኃኔ ዓለምን የስቅለት በዓል በደማቁት አከብራለች። ይህ በዓል ግን የለውጥ በዓል ነው። ይህንን ልናውቅ ያስፈልጋል። የለውጥ በዓል ነው ስንል ምን ማለታችን ነው ካልን፣ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ስጋውን የቆረሰው

አንድ ጊዜ ብቻ ነው። እርሱም መቼ ነው ካለን መጋቢት 27 ቀን ነው። መጋቢት 27 ቀን በአብይ ጾም ወቅት ላይ ስለሚውል፣ በአብይ ጾም ወቅት ደግሞ ሀዘን እንጂ ደስታ ስለሌለ፣ በአብይ ጾም ወቅት ላይ የጌታችንን ሕማም፣ የጌታችንን መከራ፣ የጌታችንን ሥቃይ፣ የጌታችንን እንግልት የምናስብበት እንጂ የምንደሰትበት ወቅት ስላልሆነ፣ መጋቢት 27 ደግሞ በአብይ ጾም ወቅት ላይ ስለሚውል፣ አብይ ጾም ወቅት ላይ ደግሞ ፍትሐ ነገሥቱ እንደሚያ ያዘው በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ቀን ተዘዋውሮ ደስ ብሎን እንድናክብረው ቤተ ክርስቲያናችን ስርዓትን ሰርታልናለች ማለት ነው። ስለዚህ ይህንን በዓል የምናክብረው ጥንተ ስቅለቱን በማሰብ ነው። መጋቢት 27 ቀን ይከበር የነበረውን ወደ ጥቅምት 27 ቀን ተዘዋውሮ የሚከበር ስለሆነ ነው። ይህን በዓል የለውጥ በዓል ነው ያለው ማለት ነው። ታዲያ ይህንን ከተመለከትን ዘንዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም በነሳው ስጋ በቀራኔው መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠው መጋቢት 27 ቀን ነው። ታዲያ ይህ ቀን አዎ ስለ ክርስቶስ ሕማም ስለ መከራ መስቀሉና ስለ ሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት፣ ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ መከራዎችን የተቀበለበትና በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት ለዓለሙ ሁሉ ፍቅሩን የገለጸበት በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት በአጠቃላይ አስራ ሶስቱን ህማማተ መስቀል በትዕግስት ተቀብሎ ቅድስት ነፍሱን ከቅዱስ ስጋው በገዛ ፍቃዱ የለየበት የስቅለቱና የሞቱ መታሰቢያ የሚከበርበት ቀን በመሆኑ ጥንተ ስቅለት ተብሎ ይጠራል ማለት ነው። ልብ በለጎኖቼ ታዲያ በዓሉም በዓለ መድኃኔ ዓለም እየተባለ ይጠራል። በየዓመቱ በዓለ መድኃኔ ዓለም እየተባለ በመድኃኔ ዓለም ስም በታነጹ አብያተ ክርስቲያናት ሁሉ ታቦተ ሕጉ እየወጣና ዕውደትም እየተደረገ በታላቅ ድምቀት ይህ ክብረ በዓል ይከበራል። ታዲያ መድኃኔ ዓለም እየተባለ ሲከበር የስሙን ትርጓሜ ሁላችንም ልናውቅ ያስፈልጋል። መድኃኔ ዓለም ማለት ምን ማለት ነው ስንል ክርስቶስ ማለት መሲሕ ማለት እንደሆነ ሁሉ፣ ኢየሱስ ማለት መድኃኒት ማለት እንደሆነ ሁሉ፣ አማኑኤል ማለትም እግዚአብሔር ከእኛ ጋር ነው ማለት እንደሆነ ሁሉ መድኃኔ ዓለም ማለትም ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ቅዱሳት መጽሐፍት በሰፊው ይናገራሉ። ስለዚህ መድኃኔ ዓለም ማለት ምን ማለት ነው ስንል ዓለምን ሁሉ የሚያድን የዓለም መድኃኒት ማለት ነው። ዓለም የዳነውም ታዲያ በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተገኘው ጸጋ ነውና የጥንተ ስቅለቱና የመስቀሉ ሚስጥር ዓለምን የማዳን ሚስጥር ስለሆነ የጥንተ ስቅለቱ የመታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምእመናን ሁሉ በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው መድኃኔዓለም በተሰኘ ስሙ እየተማጸኑና ዓለምን ለማዳን የተቀበለውን መከራ መስቀሉን እያስታወሱ በዓሉን በድምቀት ያከብሩታል ማለት ነው። ስለዚህ ያ መጋቢት 27 ቀን ይከበር የነበረውን መድኃኔዓለም ተብሎ አዎ ዓለምን ያዳነ መሆኑ መሆኑን የሚገልጸውን ስም እየጠራን ይህንን ክብረዓል ጥቅምት 27 ቀን ተዘዋውሮ እናከብረዋለን ማለት ነው። ልብ በሉ ግኖቼ ጥቅምት 27 ቀን የምናከብረው የመድኃኔ ዓለምን በዓል ጥንተ ስቅለቱ ነው ብለን ስንናገርና የስቅለቱን መታሰቢያ በዓል ስናክብር በዚህ ቀን በጌታችን በኢየሱስ ክርስቶስ ላይ የተፈጸሙትን ጸዋት በመከራዎችና በመስቀሉ ላይ ያለ በሰማይና በምድር መካከል የተፈጸሙትን ተአምራት አብረን ልናስባቸው፣ ልናስታውሳቸው፣ ልንረዳቸው ልብ ልንላቸው ይገባል። ወገኖቼ ይህንን በዓለ ጥንተ ስቅለት ስናስብ የጌታችንን መከራና ስቃይም አብረን ልናስብ ስለሚገባ ማለት ነው። ታዲያ በጌታችን ላይ ከደረሱ ልዩ ልዩ ጸዋትወ መከራዎች መካከል ጥቂቶቹን ለመማማር ያህል ስናነሳ የመጀመሪያው የአይሁድ መማክርት የመከሩበት ከንቱ ምክርና የወሰኑበት ከንቱ ውሳኔ የመጀመሪያው የጌታችን ሕማም ነው። ወገኖቼ የጌታችን ሕማም መቼ ነው የሚጀምረው? ስንል ጌታችን መድኃኒታችን የሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ነው። እኛም ደግሞ በታላቁ በአብይ ጾም ወቅት ላይ ሆሳና ብለን በምናከብርበት ዕለት ማለት ነው። ጌታችን መድኃኒታችን የሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ሲገባ አዎ አይሁዳውያን እርሱ ማነውና ነው እየተመሰገነ የሚገባው እርሱ ማነውና ነው እንደ ንጉሥ እየተመሰገነ የሚገባ ብለው ማጉረምረም ጀመሩ። ጌታችንን መስደብ ጀመሩ። በዚያች ዕለት ነው የጌታችን ሕማም የሚጀምረው ወገኖቼ። ምክንያቱም መሰደብም ሕማም ነው። እነዚያ አይሁዳውያን በዕለተ እሁድ ጌታችን እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ከሰዓት ጀምረው ጌታችን ላይ ማጉረምረም ጀመሩ። አጉረምርመውም አልቀሩም። ሰኞ ዕለት በጌታችን ጉዳይ ሊማከሩ ስብሰባ ጠሩ፣ ተሰበሰቡ። ቀኑን ሙሉ ሲጨቃጭቁ፣ ሲነታረኩ ዋሉ። ነገር ግን ስብሰባቸው ፍሬ ሊያፈራ አልቻለም። አሁንም ደግሞ ለማክሰኞ ተቀጣጠሩ። ማክሰኞም በአንዱ ሊቀ ካህን ግቢ ተሰበሰቡ። በጌታችን ዙሪያ ሲማከሩ፣ አዎ ቀኑ ሙሉ ሲደልቱበት፣ ሲሰድቡት ዋሉ። ነገር ግን አሁንም ስብሰባቸው ፍሬ ሊያፈራ አልቻለም። በዕለተ ረቡ ግን ስብሰባቸው ተጠናቀቀ። ስብሰባቸው ፍሬ አፈራ። እንዴት ሊያፈራ ቻለ ካልን፣ ደግሞ የአስቆሮቱ ይሁዳ በመካከላቸው ተገኝቶ፣ አዎ ጭንቀታቸውን ሁሉ አቀለለላቸው። ጌታችንን አሳልፎ ሊሰጠው በሰላሳ ዲናር ከእነርሱ ጋር ተስማማ። እንዴት አድርጎ አሳልፎ እንደሚሰጣቸው፣ እንዴት አድርገውም ደግሞ ጌታችንን መያዝ እንደሚገባቸው፣ አዎ ከእነርሱ ጋር በዕለተ ረቡዕ ተስማማ። በዚህም ምክንያት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሊገደል የሞት ፍርድ በዕለተ ረቡዕ ተወሰነበት። የአይሁድ መማክርት አዎ ተማክረው ከንቱ ምክራቸውን ተማክረው በዕለተ ረቡዕ ጌታችን እንዲገደል ጠማማና የተዛባ ፍርድ የፈረዱበት ዕለት ስለሆነ አዎ ይህ የጌታችን ሕማም ነው ወገኖቼ ታዲያ ቀጥሎ ምንድን የተከናወነው ስንል መጋቢት 26 ቀን የጸሎተ ሐሙስ ዕለት ማታ ማለት ነው። ይህ ማለት ለ27 አጥቢያ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመጨረሻውን እራት መግቦ ምስጢረ ቁርባንን ከመሠረተ በኋላ ለደቀ መዛሙርቱ ካስተማራቸው ካሳያቸው በኋላ እናንተም እንደዚሁ አድርጉ ብሎ ትእዛዝን ከሰጣቸው በኋላ አዎ በዚያ ዕለት ሐሙስ ማታ ሦስት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተያዘ። ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ስቃይና መንገላታት እጅግ የሚያሳቅቅ ነው። በእኔ አንደበት ለመናገር ለመዝርዝር እንኳን እጅግ ከባድ ነው ወገኖቼ። አዎ ጭፍሮቹ በይሁዳ መሪነት እርሱን ለመያዝ ሦስት ሰዓት ላይ መጡ። እንደ ወንጀለኛ ያዙት። ጌታችንን ከያዙት በኋላ እንደ ታሰረ በመጀመሪያ ምን አደረጉ? ወደ ሀና ዘንድ ወሰዱት። ከዚያም ደግሞ ወደ ሊቀ ካህናት ወደ ቀያፋ ወሰዱት። ቀጥለውም ደግሞ ወደ ጲላጦስ ወሰዱት። ከጲላጦስም ደግሞ ወደ ሄሮድስ ወሰዱት። ከዚያም እንደገና ደግሞ ወደ ጲላጦስ እየወሰዱ እያመላለሱ እያንገላቱ እንዲሰቃይ ያደረጉት ወገኖቼ ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ሦስት ሰዓት በይሁዳ አማካኝነት ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ የማያባራ ስቃይን ሲሰቃይ ነው ያደረው። እየዘበቱበት በዚያውም ላይ ደግሞ እየሰደቡትና እየዛቱበት ፊቱን በጥፊ ራሱን ደግሞ በዱላ እየመቱት አዎ እስቲ ማኑ የመታ ተናገር እስቲ ትንቢት ተናገር እያሉ ምራቃቸውን እየተፉበት ራሱንም በዱላ እየመቱት በእግራቸው እየረገጡት ከሀና ወደ ቀያፋ ከቀያፋ ወደ ጲላጦስ ከጲላጦስ ወደ ሄሮድስ ሌሊቱን ሙሉ እያመላለሱ እያሰቃዩ አሳደሩት ወገኖቼ ይህንንም ቅዱሳት መጽሐፍት በሰፊ ይናገራሉ የማቴዎስ ወንጌል መራፍ ሰባት ቁጥር ሰባት ጀምሮ ተመልከቱ ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሊቱን ሙሉ ሲሰቃይን ያደረው ጌታችን ሌሊቱን ሙሉ ይህንን ከተሰቃየ በኋላ መጋቢት 27 ቀን በዕለተ ዓርብ ከሶስት ሰዓት እስከ ዘጠኝ ሰዓት የተቀበላቸው መከራዎች እጅግ በጣም ብዙ ናቸው። እጅግ በጣም ብዙ ናቸው። ለመናገር እንኳን የሚያሳቅቁ ናቸው ወገኖቼ ለመስማትም ጭምር የሚሰቀጥጡ ናቸው። ከእነዚህ መካከል ጥቂቶቹን ስናነሳ የመጀመሪያው በሚያሳቅቅና በሚዘገንን ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ በጅራፍ ተገርፏል። ደም ግባቱ እስከሚጠፋ ድረስ ፊቱ በደም እስከሚሸፍን ድረስ ስጋው ከላዩ ላይ ተቦጫጭቆ በመሬት ላይ ወድቆ ደሙ እንደ ውሃ እስከሚፈስ ድረስ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ በጅራፍ ተገርፈዋል። ሊያውም ደግሞ ወገኖቼ፣ እኔና እናንተ በምናውቀው አይነት ጅራፍ አይደለም። እኔና እናንተ የምናውቀው ጅራፍ ሕፃናት ልጆቻችን የደብረ ታቦርለት አውጥተው የሚያጮወት ወይም ደግሞ ከብቶች የሚጠብቁበትን ነው። ጌታችን የተገረፈበት ጅራፍ ግን እንዲህ አይነት ጅራፍ አይደለም። ጌታችን የተገረፈበት ጅራፍ ጫፍ ጫፉ ብረት ያለው ያ ብረት የሰው ሰውነት ላይ ሰርፍ ስጋን ቦጫጭቆ ከመሬት ላይ የሚጥል ጅራፍ ነበረ። በእንዲህ አይነት ጅራፍ ስለኔና ስለ እናንተ ሲል እኛን ከጨለማ ወደ ብርሃን ለማውጣት ሲል እኛን ከዳቢሎስ ግዞት ነፃ ለማውጣት ሲል አዎ 6666 ጊዜ አዎ ስጋው ከላዩ ላይ ተቦጫጭቆ በመሬት ላይ እስከሚወድቅ ድረስ አጥንቶቹ ነጮ ነው እስከሚታዩ ድረስ ይህን ሁሉ ግርፋት ስለኔና ስለ እናንተ ሲል ተገረፈ ይህ ሆኖ መጋቢት ሃያ ሰባት ቀን ነው በዕለተ ዓርብ ነው ወገኖቼ ይህን ሁሉ ግርፋት ከገረፉት በኋላ የጌታችን ማን በዚህ አላበቃም። ያን ሁሉ ግርፋት ከተገረፈ በኋላ መስቀሉን ተሸክሞ በቀራንዮ ተራራ ላይ እየወደቀ እየተነሳ ነበረ ወገኖቼ። ሊያውም የተሸከመው መስቀል እርጥም መስቀል ነበረ። እርጥም መስቀል ተሸክሞ እስቲ ሁላችሁም ቆም ብላችሁ ይህንን ነገር አስቡት። ምናልባት ይህንን አስተምሮ ስንማማር ወገኖቼ ህመም ላይ ያለ ሰው ወይም ደግሞ በህመም የሚሰቃይ ሰው ህመሙን ስለሚያውቀው በጥቂቱም ቢሆን የጌታችን ህማም ይገባዋል። ምናልባት ደግሞ ምንም ዓይነት ህመም የሌለበት ሰው ቀድሞ ታሞ የሚያውቅ ከሆነ እሾህ እንኳን እሾህን ተዉት፣ መርፌ እንኳን ጣታችንን ሲወጋን ምን ያህል ነው የምንገበገበው ወገኖቼ? ምናልባት ቁስልጃችሁ ላይ እግራችሁ ላይ ያለ ሰዎች ምን ያለው እያመማችሁ ያላችሁት፣ እስቲ ልብ ብላችሁ አስቡት። እኛ ይህንን ያህል እንኳን ካመምን፣ እሾህ ጣታችንን ወግታን፣ መርፌ ጣታችንን ወግታን ይህንን ያህል ካንገበገበችን፣ ጌታችን ያን ሁሉ ግርፋት ተገርፎ ደሙ እስከው እንደ ውሃ በመሬት ላይ ፈሶ ሰውነቱ ከላዩ ተበጫጭቆ አጥንቶቹ እስኪቆጠሩ እስኪታዩ ድረስ ሆኖ እንዲሁም ሆኖ ደግሞ እርጥም መስቀል አሸክሞት፣ ወገኖቼ ያንን እርጥም መስቀል ተሸክሞ ያንን ተራራ እየወጣ ሳለ በእግራቸው እየረገጡ ይጥሉታል። ተነስተ ሸከም እያሉ ደግሞ ያሸክሙታል። እንዲህ ግራና ቀኝ እያዳፉት ጌታችንን ወደ ቀራኒው ወሰዱት፣ ወገኖቼ ይህንን ሁሉ ዋጋ ለኔና ለእናንተ ሲል ጌታችን ከፈለ። ልብ በሉ። አሁን እየታመምን ያለን ሰዎች ጌታችን ከእኛ ሕመም በላይ እንደታመመ እንደተሰቀየ፣ ለእናስብ ያስፈልጋል። ያንን ስናስብ ደግሞ እኛ ስለምንድነው ክፎች የሆን ነው። ጌታችን ለምንድነው ይህን ሁሉ ግርፋት የተገረፈው? እኛ በፍቅር እንድንኖር ነው። ጌታችን ለምንድነው ይህን ሁሉ መከራ ስቃይ እየተቀበለ ያለው? እኛ ነፃ እንድንሆን ነው። በዲያብሎስ ግዞት እንዳንያዝ ነው። ከኃጢአት ሕይወት እንድንወጣ ነው። ዛሬ ግን እኛ ደግመን ደጋግመን ወደ ኃጢአት ሕይወት ውስጥ ወድቀን ጌታችንን አሁንም ደግመን ደጋግመን እየሰቀልን ነው ወገኖቼ። እውነት የክርስቶስ ስማም የሚያመን ከሆነ እውነት የክርስቶስ ስማም የሚገባን ከሆነ የተሰማን ከሆነ አዎ፣ ደግመን በኀጢአት ሕይወት አንውደቅ ወገኖቼ። ደግመን በዲያብሎስ ግዞት ሥራ አንውደቅ ወገኖቼ፣ በዘር በሃይማኖት እየተከፋፈልን አዎ እርስ በርስ እየተባላን እየተጣላን ኃጢአትን አንስራ ወገኖቼ። ከኃጢአት ሕይወት እንውጣ፣ ንስሐ ንግባ። እውነት የክርስቶስ ሕማም የሚገባን፣ የሚታየን፣ የሚሰማን ከሆነ ወገኖቼ፣ እውነት የክርስቶስ ሕማም በውስጣችን ካለ እኛ ለምን እንበድላለን? ለምን ከወንድማችን ጋር እንጣላለን? ለምን በሃይማኖት በዘር በጎሳ እንከፋፍላለን? ለምን በቋንቋ እንከፋፈላለን? ወገኖቼ ዛሬ እኮ ወንድም ወንድሙን የማያምንበት ልጆች ለእናት ለአባታቸው የማይታዙበት ዘመን ነው። እናት ልጇን ጨክና የምትገለበት ዘመን ነው። ሕፃናት ልጆች በየሜዳው ላይ የሚደፈሩበት ዘመን ነው። አዎ በሃይማኖት ምክንያት ብዙዎች ሕፃናት ጭምር የሚገደሉበት ዘመን ነው። ወገኖቼ ይህ ምን አይነት ዘመን ነው ወገኖቼ? ይህንን ዘመን ያመጣው እኮ የራሳችን ኃጢአት መብዛት ነው። ማናችንም ማናችን ላይ እጃችንን ልንቀስር አይገባም። በእኔ ኃጢአትነ ይህ ሁሉ በደል የመጣው፣ ጌታዬ ለእኔ ሲል ያን ሁሉ ግርፋት ተገርፎ፣ ጌታዬ ለእኔ ሲል ያን ሁሉ መከራ ስቃይ ተቀብሎ፣ እኔ መልሼ ወደ ኃጢአት ህይወት በመውደቄ ነው ይህ ሁሉ መከራ እየመጣ ያለው። ብለን ቆም ብለን ራሳችን ልናስብ ያስፈልጋል። ንሳ ልንገባ ያስፈልጋል። ንሳ መግባት ብቻ ሳይሆን ስጋውና ደግሞ ልንቀበል፣ እርስ በርስ ልንዋደድ፣ አዎ በህጉና በስርዓቱ ልንጓዝ ያስፈልጋል ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ሲል ነው ያን ሁሉ መከራ ስቃ የተቀበለው። መስቀል ተሸክሞ ወደ ቀራንዮ ተራራ ያን ሁሉ ግርፋት ከተገረፈ በኋላ እየወደቀ የተነሳ የተጓዘው። ታዲያ የገዢው የጲላጦስ ወታደሮች ጌታችንን እያዳፉት ርኩስ መራቃቸውን እየተፉበትና እያፌዙት፣ አዎ ወደ ተራራው እንዲወጡ አደረጉት። በዚህም አላበቃም የጌታችን መከራ። ስለ እርሱ የተጻፈው የነቢያት ትንቢት ይፈጸም ዘንድ ልብሱን ገፈው ቀይ ከለሜዳ አለበሱት። በልብሱም ላይ ዕጣ ተጣጥለው ተከፋፈሉት። ወገኖቼ ይህም ብቻ አይደለም። የሾህ አክሊል ጎንጉነው በራሱ ላይ ያደረጉበት የሰማይና የምድር ንጉሥ ሆኖ ሳለ፣ አዎ የሾህ አክሊል በራሱ ላይ ደፍተውበት ተሳለቁበት። እስቲ አንተ የዓለም ንጉሥ ከሆንክ የሰማይና የምድር ንጉሥ ከሆንክ እስቲ ከዚህ መስቀል ውረድ እያሉ ያፌዙበት ይሳለቁበት ነበረ። ንጉሶ፣ ሰላም ላንተ ይሁን እያሉ ይሳለቁበት ነበረ። ወገኖቼ፣ ያ የእሾህ አክሊል ራሱ ላይ ሲያርፍ የወጉት እሾሆች ወደ ውስጥ አናትን ሰንጥቀው የሚገቡ ነበሩ። ወገኖቼ፣ ልብ በሉ። እኛ ቀድመን ብለናል፣ ጣታችንን ስትወጋን ምን ያለው የምታመን? ታዲያ አስተውሉት እስቲ ያ እሾህ ራሳችሁን አናታችሁን በስቶ ወደ ውስጥ ሲገባ ምን ያህል ሕማም እንደሚሰማችሁ ወገኖቼ። በመጨረሻም ታዲያ አዎ ጎኑን በጦር ወግቶታል። እጆቹንና እግሮቹን በችንካር ቸንክረውታል። ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅኗተ መስቀል እጆቹንና እግሮቹን ቸንክረው በመስቀል ላይ ጌታችንን ሰቅለውታለሁ። ግኖቼ በመስቀል ላይ እያለ ታዲያ ሰባት የፍቅር ቃላትን ተናግረዋል። ከነዚህ የፍቅር ቃላት መካከል በጣም የሚያስደንቀው ጠላቶቹ እያሰቃዩት፣ ጠላቶቹ እያንገላቱት፣ ጠላቶቹ እየገደሉት ሳሉ እርሱ ግን ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይህ ምን ያህል የሚያስደንቅ ቃል ነው! ይህንን ቃል የተናገረው ጌታችን እኛ ከእርሱ እንድንማር እንደዛ እንድናደርግ ነው። ብዙዎች ሊገድሉን ይችላሉ። ብዙዎች በእኛ ላይ ክፉ ነገርን ሊያደርጉ ይችላሉ። በእኛ ላይ ክፉ ነገርን አደረጉ ብለን ግን እኛም እነርሱ ላይ ክፉ ነገርን ማድረግ ሳይሆን፣ ጌታ ሆይ የሚያደርጉትን አያውቁምና ይቅርበላቸው ብለን ስለ እነርሱም ጭምር መጸለይ እንዳለብን ነው ጌታችን ያስተማረን። ቅዱስ እስጢፋኖስ ከጌታችን የተማረውን ነው በተግባር ይኖረው። ቅዱስ እስጢፋኖስ ድንጋይ በአናቱ ላይ ያደረጉበት በድንጋይ አናቱ ነው እግረው ሊገድሉት፣ ድንጋይ አናቱ ላይ እየረበረቡበት እየለቀቁበት እርሱ ግን ደሙ እንደውሃ እየፈሰሰ ጌታ ሆይ የሚያደርጉትን አያውቁምና ይቅርበላቸው ብሎ ነው የጸለየው። ከጌታ የተማረውን በተግባር ነው የኖረው። ዳቦ አይደለም የወረወሩበት፣ ድንጋይ ነው አናቱ ላይ እየወረወሩበት የነበረው። ነገር ግን ያንን ድንጋይ ሳይሆን እርሱ እነርሱ ሳያውቁ እያደረጉ ያሉትን ነገር እግዚአብሔር ይቅር እንዲላቸው ወደ ፈጣሪ ይማጸንላቸው ነበረ። ጌታ ሆይ የሚያደርጉትን አያውቁምና ይቅርበላቸው አለ። ልብ በል ወገኖቼ፣ እኛስ ታዲያ ምንድን ነው የምንማረው? ከጌታችን ምንድን ነው የምንማረው? ከጌታችን የተማረውን ቅዱስ እስጢፋኖስ በተግባር ከኖረው እኛስ ታዲያ ከቅዱስ እስጢፋኖስ ደግሞ ምንድን ነው የምንማረው? ወገኖቼ ዛሬም እኛ ብዙዎች እኮ በዚህ ዘመን የተቸገርነው ነገር ሰዎች ሲሰድቡን መልሰን መስደባችን፣ ሰዎች ሲዘልፉን እኛም መዝለፋችን፣ ሰዎች ሊገድሉን ሲያሴሩብን ጌታ ሆይ የሚያደርገውን አያውቅ ጥቅምና ይቅር በለው ይቅር በለው፣ እንዲሁም ደግሞ እኔንም ከእርሱ ሴራ እርሱ እኔ ላይ ከሚያደርገው ነገር ጠብቀኝ ብለን ልንማፀን ሲገባ፣ እኛም ደግሞ መልሰን ይህን ሰውዬ ሳይቀድመኝ እንዴት ልቅደመው እርሱ ሳይገለኝ እንዴት ልግደለው ብለን የምናስብበት ዘመን ላይ ያለነው። ታዲያ እንዴት ፈጣሪ ይታረቀን ነው ወገኖቼ? ክርስቶስ ያስተማረን ይህንን አይደለም። ክርስቶስ ዋጋ የከፈለልን ለዚህ አይደለም። ታዲያ ክርስቶስ እንዴት ይታረቀን ነው ወገኖቼ? ጌታችን በመስቀል ላይ ሆኖ ተሰቅሎ ሳለ እኮ ነው የሚያደርጉትን አያውቁምና ይቅር በላቸው ያለው። ልብ በሉ። ታዲያ ብዙ መከራ ስቃይን ጌታችን ከተቀበለ በኋላ እነሆ ሁሉም ተፈጸመ ብሎ ከተናገረ በኋላ ወዲያውኑ ቅዱስ ነፍሱን ከቅዱስ ስጋው በራሱ ፈቃድ ለይቶ ሞታ የማይገባው የእኛ አምላክ ለሰው ልጆች ሲል ህይወቱን ለሞት አሳልፎ ሰጠ። ይህ የተደረገው መቼ ነው ካልን መጋቤት 27 ቀን ነው። መጋቤት 27 ቀን የተከናወነውን ጥቅምት 27 ቀን አምጥጠን እናከብራለን ማለት ነው። ታዲያ ይህን ጥንተ ስቅለቱን ስናስብ ጌታችን ለእኛ የከፈለልን ዋጋ እንድናስብ ነው። ከብዙ በጥቂቱ ነው። ህማሙን በጥቂቱን ያነሳ ነው። እኛ በጥቂቱ ለማስታወስ ያህል እንጂ አዎ ክርስቶስ የተቀበለው መከራማ በእኔ አንደ በተዘርዝሩ የሚያልቅ አይደለም ወገኖቼ። ብዙ ቅዱሳት መጽሐፍ ጽፎ የሚጨርሱት አይደለም የክርስቶስ ሕማምና መከራ። አስራ ሶስት ሕማማተ መስቀልን ተቀበለ ስንል አስራ ሶስት ሕማማተ መስቀልን ብቻ ነው ማለታችን አይደለም። ዋና ዋናዎቹ ተጠቀሱ እንጂ እረምኑ ተነግሮ ያልቃል ወገኖቼ፣ ጌታችን ላይ የደረሰበት መከራና ስቃይ ያንን መከራና ስቃይን በዚህ ዕለትም ልናስብ ያስፈልጋል። በዓለ ጥንተ ስቅለቱን በምናስብበት ዕለት አንዳንድ ሰዎች ታዲያ ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ በዓለ ስቅለትን ማክበር ለምን አስፈለገ የሚል ጥያቄ ሲያነሱ እንመለከታለን። ይህ ጥያቄ በአይምሯቸው ሊመጣ ይችላል። በእርግጥ ጥንተ ስቅለቱን ማክበር በበቃ ነበረ። ሆኖም ግን ክርስቶስ የተሰቀለው በዕለተ ዓርብ ሲሆን ከመቃብር የተነሳውም በዕለተ እሁድ በመሆኑ ስቅለት ከዕለተ ዓርብ፣ ትንሣኤው ደግሞ ከዕለተ እሁድ፣ ዕርገት ደግሞ ከዕለተ ሐሙስ እንዳይወጡ ሌሎችም በዓላትና አጾማት በተወሰነናቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀድሞ ሊቃውንት አባቶቻችን አዎ ሰባት አእዋዳትን አዘጋጅተው እንዲሁም ደግሞ ቀምረው ሁሉም ስርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የወሰኑ በመሆኑ ይህ በዓል አዎ መጋቢት 27 ቀን ይከበራል ማለት ነው። በዚህም መሠረት ታዲያ ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ በዓለ ስቅለቱ ደግሞ ከሰሞነ ሕማማቱ ጋር በዓመት አንድ ጊዜ በለተ ዓርብ አዎ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት እንዲከበር አዎ ሕግና ስርዓት ስለሰሩ በዚህ መሠረት ይህ ሲፈጸም ኖሯል ማለት ነው። ልብ በሉ። በዓለ ስቅለት የሚከበረው መቼ ነው አለን። ከሰሞነ ህማማቱ ጋር አንድ ላይ በዕለተ ዓርብ ይከበራል። ያቺም ታዲያ የክርስቶስን ህማምና መከራ እያሰብን አዎ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት የምናከብራት ናት። ጥንተ ስቅለቱን ደግሞ መጋቢት ሀያ ሰባት ቀን በየዓመቱ የምናስባት ምንም እንኳን የክርስቶስ ህማምና መከራ ስቃዩ ግርፋቱ ቢያሳዝነን ቢያስለቅሰንም እንኳን አዎ ከእስራት የተፈታንበት እለት ስለሆነ ደስ እያለን እግዚአብሔርን እናመሰግነዋለን ማለት ነው። ልብ በሉ እግዚአብሔር የሠራት ቀን ይህች ናት ሐሴትን እናድርግ በእርሷም ደስ ይበልን ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ እንዲህ ተብሎ እንደተጻፈልን። በእውነትም አዎ እለት አርብ የጌታ ስቃይ ቢያስለቅሰንም ከእስራት የተፈታንበት እለት ስለሆነ እግዚአብሔር የሠራት ቀን ናት ብለን መድኃኒታችን ኢየሱስ ክርስቶስን ስለማይነገር ስጦታው እናመሰግነዋለን እናመልከዋለን። ማለት ነው። ስለዚህ መጋቢት 27 ቀን ይከበር የነበረውን የጌታችንን ጥንተ ስቅለቱን ጥቅምት 27 ቀን አምጥተን ስናክብር የጌታችንን እማማቱን ግርፋቱን ብናስብም እንኳን ከእስራት የተፈታንበት ከጨለማ ወደ በርሃን የወጣንበት፣ ከዲያብሎስ ግዞት ነፃ የወጣንበት እንዲሁም ደግሞ የእዳ ደብዳቤያችን የተደመሰሰበት ከሲኦል ወደ ገነት የተሸጋገርንበት እለት ነውና ስለማይነገር ስጦታው መድኃኔዓለምን እናመሰግነዋለን። እናመልከዋለን ደስ እያለንም እናመሰግነዋለን። ይቺን ዕለትም በምስጋና እናክብራታለን ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። የሰው ልጆች ሁሉ ጽድቅ ርቆን በግዞት ውስጥ ሳለን ከሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግርግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኔዓለም ይክበር ይመስገን። በእውነት ክብር ለአምላካችን ይሁን። ወገኖቼ፣ በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ እንደገናም በባርነት ቀንበር አትያዙ ይላል ገላትያ አምስት ላይ ማለት ነው። የሚያሳዝነው ግን መድኃኔዓለም በመስቀል ላይ ስለኛ ሞቶልን ሳለ እኛ ግን አሁንም በኃጢአት ቀንበር ሆነን የሞተልንን ፈጣሪያችንን እያሳዘንነው ነው። ልብ ብለን ቆመ ልናስተውል ያስፈልጋል። ሁላችንም ለንሳ የሚገባ ፍሬ አድርጉ እንደተባለ፣ አዎ ለንሳ የተገባ ሕይወት ይሰጠን ዘንድ እግዚአብሔር አምላካችን ልንማፀን ያስፈልጋል። በእውነት ለንሳ የተገባ ሕይወት ይሰጠን ዘንድ እንደ ቸርነቱ ይማርን፣ ተዋህዶ ሃይማኖታችንን ይጠብቅልን፣ አጽራረ ቤተ ክርስቲያንን ያስታግስልን፣ ሀገራችንን ኢትዮጵያን ወደ ቀደመ ክብሮ አይመልስልን። አዎ ዘመናችንን የሰላም ዘመን ያደርግልን ክፉ ነገርን የማንሰማበት መልካም ነገርን የምንሰማበት ሰላም የሰፈነበት ዘመን ያደርግልን። ወገኖቼ አሁን የምንሰማውን ነገር ሁሉ እግዚአብሔር አምላክ በ ጠብቃችሁ ይበለን፣ በቃችሁ እንዲለን ደግሞ ሁላችንም በተሰበረ ልብ ሆነን ንስሓ ልንገባ ያስፈልጋል። ንስሓ ገብተን ሥጋውን ደሙን ተቀብለን ዛሬ ስሙ ቀዳሽ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ በእውነት የእርሱ የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካምና በጎ ፍቃዱ ይሁንልን። ታዲያ ዛሬ የተማማር ነውን? ይህንን አስተምሮ ላልተማሩ ላልሰሙት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረ ቢሆን እኛ ውቅኖን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስመከር ቅዱስ ስናሰታ ማኅተብ በአንገቱ ላይ ካሰረችበት ከቅዱስ ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባለ ሄደብ አልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያውቅ ነው ስለማናሳውቅ፣ ብዙዎቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችንን አስተምሮ ባገኘነው አጋጣሚ ሁሉ ላልተማሩ ላልሰሙት ወንድሞቻችን ልናስተምር ያስፈልጋል። ከቻለን ራሳችን ካልቻለን ደግሞ ይህንን አስተምሮም ቢሆን አውርደን እያሰማናቸው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 እስከራርጋችሁ፣ የደወል ምልክቱ መጫን ይኖርባቸዋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳጠብቆ ያስተማርን የመከርን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ነው ቃል ሠላሳ ስልሳ መቶ ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።